ይሄ ብዙ ጊዜ የሚነሳ የተሳሳተ አመለካከት ነው። ዶክተር ቢላል ሽኩር እባላለሁ የቢልኮር የአመራርነት ስልጠናና የምርምር ተቋም መስራችና ዋና ስራ አስኪያጅ ነኝ። እንዲሁም ደግሞ የተለያዩ የሊደርሺፕ እና ተያያዥ ስልጠናዎችን ቢልኮር ውስጥ እሰጣለሁ። ከዚህ በተጨማሪ በአዲስ አበባ ዩኒቨርሲቲ የሕብረተሰብ ጤና ትምህርት ቤት ተባባሪ ፕሮፌሰር ሆኜ እያገለገል ይገኛል። ሰዎች መሪነትን ከስልጣን ጋር ብቻ አጣብቆ ያዩታል። የሰው ልጅ ግን መሪነት የሚጀምረው ራሱን ከመምራት ነው። አንድ ሰው አስተሳሰቡን፣ ባህሪውን፣ ስሜቱን ለሆነ አላማ አስገዝቶ ራሱን እያሳደገ ከሄደ ራሱን መራ እንላለን። ስለዚህ ከዛ ይጀምራል። ከዛ ደግሞ ምንም ፖዚሽን ሳይኖረው አብሮት የሚሰሩ ሰዎችን በዙሪያ ያሉ ሰዎችን ወደሆነ አቅጣጫ ከመራ ስቲል መሪ ነው። የግዴታ ስልጣን ሊኖረው አይገባም። ቲም ሊመራ ይችላል፣ ቡድኖችን ሊመራ ይችላል። ከፍ እያለ ድርጅትም ሙሉ የሚመራ ሰው፣ ሀገርም የሚመራ ሰው ደረጃ ሊደርስ ይችላል። ስለዚህ ኦፍኮርስ የሆነ ፖዚሽን ላይ ያለ ሰው የአመራርነት እንትኑ ግዴታ ይሆንበታል። ከዛ ውጭም ግን ያሉ ሰዎች የአመራርነት ስልጠናን በመውሰድ የሚሰሩት ስራ ላይ ትልቅ ኢምፓክት መፍጠር ይችላሉ፣ ትልቅ ውጤት ማምጣት ይችላሉ። እና የአመራርነት ስልጠና አመራርነት ፖዚሽን ላይ ላሉ ሰዎች ብቻ ሳይሆን ራሳቸውን አውቆ ትልቅ ቦታ መድረስ ለሚፈልጉ ከራሳቸው አልፎ ሌሎቹን ሰዎች ላይ አዎንታዊ ተጽዕኖ ማድረግ ለሚፈልጉ ሁሉ የአመራርነት ስልጠናና የአመራርነት ክህሎት ያስፈልጋቸው